ሞት ኩልሽ አበድ ኩልሽ ብለህ ልብስህን አቃደህ ራሴን ላጠፋ ነው ሁሉ ስትል ነበር። አሁን ግን ወልጄ ስከሳ ስጠቁር ፊትህን አዞርክብኝ አይደለ? ትመረመራለህ አትመረመርም? አሁን መልስልኝ። አታውቂኝም አላውቅሽም አይደለ? ደግሞ ባለባበሽም ቀናሽ፣ እንደፈለኩ ብለብሳ፣ አሁን ምንድነው ችግሩ ምን ሰላም ጤና ይስጥልኝ። ውድና የተከበራችሁ ይሄኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ብዙዎቻችሁ የተለያየ ኮሜንት እየሰጣችሁ ነው ያላችሁት። ጥሩ ኮሜንት ምሰጡማላችሁ፣ መጥፎ ኮሜንት ምሰጡማላችሁ። ብቻ እንግዲህ ሁላችሁንም አመሰግናለሁ። ስድባችሁም ናፍቆኝ ነበረ። ስለሰደባችሁኝ ከልብ ነው ማመሰግነው። ስለምታበረታቱኝም አመሰግናለሁና ውድ ቤተሰቦች እንግዲህ እውነታውን ወደፊት ታዩታላችሁ። እኔ የሆና ብዬ ብዙ ነገር አድርጊያለሁ። ደግሞም ዛሬ ሳሚንም ስለቀጠርኩት እስኪ ያለውን ነገር እውነቱን እናውቃለን እና ብዙዎቹ ግን እንደዚህ ባትሳደቡ ጥሩ ነው። ሰው ሲጣላ ወይም ሰው የሆነ ክፍተት ሲፈጥር ወይ ያባ ክፍተት ሲኖር መምከር ነው እንጂ ያለባችሁ፣ ባትሳደቡ ጥሩ ነው። ከስድብ እኮ ምንም የሚገኝ ነገር የለም። የውነት ኒንጃ ደስ ካላችሁ ደግሞ ተሳደቡ፣ ማለት የመሳደብ ሱስ ካለባችሁም ማለት ነው። አንዳንድ ደግሞ መልካም ልጆች አላችሁ፣ ለሰው ጥሩ ነገር የምትመክሩ ልጆች አላችሁ። እናንተ ደግሞ ኒንጃ ብስማ ከልብ ሰው ብያችኋለሁ እና ዛሬ ሳሚን ቀጠሪዋለሁኝ እንደነገርኳችሁ በቡዜ ዙሪያ ያለውን እንግዲህ በሳሚ በኩል እየጠየቅኩት ነው። ያሁን እኔና እሱ ስንገናኝ እልህ ነው የምንያያዘው። ገብቷችኋል። እስኪ ሳሚን መሃል እናስገባውና ሳሚን ያለውን ነገር ልጠይቀው ብያለሁ። ከባድ እርምጃ ከመውሰዴ በፊት አሁን ሳሚን ደውዬለታለሁ። ቁጭ ብያለሁ። እዚህ ነው መናፈሻ ቦታ ነኝና እየጠበቅኩት ነው። ያለሁበትን ስለነገርኩትኝ ሳሚ እየመጣ ነው ማለት ነው ውድ ቤተሰቦቼ። እንግዲህ ያለውን ነገር እስከ መጨረሻው ታያላችሁ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔንም ሁላችንንም ማበረታቱን ማለት ነው። የእናንተ የሚጠበቀው ይሄ ብቻ ነው። እውነታውን መጨረሻ ላይ ታዩታላችሁ። እና ሳሚ እየጠበኩት ነው፣ ይመጣል ማለት ነው። እንዴ፣ ያው እንዴት ነህ? ሰላም ነው? ሰላም አለን። ሰላም ነው አለ። እዛብሔር ነው አለን አለ። ቀድሞ ማ ይመጣና እኔ እንዳለሁ ነግረዋል አንተ ብቻ እንዳለ። አይዋ የለ አልመጣም በይኝም እኮ አይመጣም። ቻለው እንግዲህ መቻል ነው ያለው አማራጭ፣ ቻል ማረግ። ይሄ ጠረጴዛ አይመችም እ መቻል ነው። እኔ እንደሚያገኝ ቢያቅ እኮ ነው የሚመጣው። ባህራኔ በዛ ልጆች ጋር እየተጫወተ ነው፣ እያስቸገረ ነው። በተረፈ ሰላም ነኝ እግዚአብሔር ይመስገን። ስነግረው ምን አለ? አይ ያው የራሱ ጉዳይ ምናምን አለ። ኧረ ቅር አለ ትንሽ። ለምን አገኘሃት ነው? አዎ እንጂ። ያው በጸባይ ቢጠይቀ ይሻለውም። ከጸብ ይልቅ በጥበብ ይሻላል ብለን ነበር

እስኪ ያለውን ነገር እናውራብዬ እኮ ነው አሁን። እኔም እሷም ማለት የፈለገችውን ትበልና በጸባይ እንደባለፈው ሳትሉ ሳትጋጩ። ህግም እኮ ምን አለ መሰለህ መረጃ ማስረጃ ያስፈልጋል። ከዛ ውጭ ዝም ብሎ ሰው እኮ ያለ ወንጀሉ ወንጀለኛ ነው ተብሎ ሊጠየቅም አይገባም። እንዲህ ያስመርምራ ነው ወይስ ምን አድርጋ ምን አይነት መረጃ እጇ ላይ ኑሮ ነው እሷ እኔንም እኔ አሁንም አሁንም ቅደም ምላክ ቃል መናገር አልፈልግም። ገብቷል? ይሄ እንዲህ እንዲህ እያደረክ ያጨረምን ካታወራኝ ቀጥ ብለ በስነ ስርዓት ታወራይ ከሆነ አውረኝ። እሺ፣ እኔ ለአንድና ለመጨረሻ በጸባይ ልጠይቅህ ብዬ ነው። ገብቷል? በሳሚ ፊት እንትን ያልኩህ ሳሚ ነው የቀጠርኩት። ምክንያቱም አንተ ና የብቃጥር ሽሻትን ባለፈው ራሱ ወይ እኔ ቆጨኛን እንጂ ማግኘቴ ምናምን ቁጥሱም ጥሶ ስትል ነበር። እንደተማረ ሰው እንወያይ ብዬ ነው። አሁን ልጁን ልናስመረምር ነው። በቃ አላምንም ብላሃና ምን ትላለህ? ይሄን ልንጠይቅህ ነው እንጂ ሳሚን ራሱ ቤቱ ሰዴ ብየው ነበረ። ጭራሽ እኔ ቤት እና እኔ ቤት ላሳስርህ ነው። አወስጂ ወይ ምን መረጃ አለሽ? ወይ ምን መረጃ እጅሽ ላይ ይዘሽ ነው የምታሳስረው? መረጃ እንድኖር እኮ ነው የምትመረመረው። ሲጀመር አንቺ እንደተማረ ሰው ብታስቢ ኖሮ እዚህ ሁሉ ነገር ውስጥ ባልገባሽ ኖሮ። መጀመሪያም ጀምሮ አንተ ነህ እንዴ? አንተ ነው እኮ ሰማሽ። እኔ የተጎዳው ሰው ነኝ። እኔ ስድስት ልብ በላይ ላይ አንተ ቆና ስድስት ጨማለቅ ሳሚ እሷ መኖር አንባቅብን አልመጣም ነበር ታውቃለህ። እኔና እሷ መቼም ተግባብተን አናውቅም። እኔ ቤት ካልወሰድከኝ ቤት ከማሳያት ብዬ ነው። እንዴት ነው ቤቴን የምታሳዩ? አይ ቤቴንማ እንዴት አሳያለሁ። ጊዜ ግን እዚህም ዝም ብለህ አንተ ቆይ። አይ ምን ምን ያድርግ ምን ያድርግ ምን ያድርግ ነው የምትለኝ? ነገሮችን እዚህ አረጋጋ እና ብዬ እሷ እምትለኝ ዝም የማውቀውንም የማላውቀውንም እንደ ዝም ብዬ ስለ በቃ ነገር የምትል አንተ ውጤቱ የሆነ ነገር ቢያመላክት እሱ ነው ምናምን ልትን ምንም መረጃ በሌለበት ሰው ዝም ብሎ ሰው ላይ ልጥፍ ያደርጋል። በእናትህ ግራ ገባኝ። ምንድን ነው መረጃዋ? ምን ማስረጃ ይዛ ነው? ብቻ በተረጋጋ መንፈስ እናወራና ሐሳብ ምን እኔም ያለሁበትን አንተ ታውቃለህ። አሁን በዛ ነገር ላይ ባላገገምኩበት አሁን ደግሞ ሌላ ነገር በመሀል መፈጠሩ ኒንጃ ብቻ ነኝ። ምን ማድረግ እንዳለብኝ ነው አላውቅም። ይሄ ወይ ለዝናዛባት ምን እያለ ነው? እሺ እሱ የተፈጠረ ክለተ በለሽ አባታት አባታት ነው። አባቱን እኮ አንቺ ውስጥሽ ጠንቅቆ ያውቃል። እኔ እኔ ላይ ምን እንደዚህ እንዳደረገሽ አላውቅም። አምነህ ነበር እኮ አሁን ምን ተገኘና? ወደ ወዲ አሳድግ ትለኛለህ ወይም ምርዳ ትለኛለህ። የበላህ ከሆነ ከአንተ ሽራፍ ሳንቲ ባልፈልግም እና ታዲያ ምንድን ነው የፈለግሽው? በቃ እንድታምን እፈልጋለሁ። ለምን ትዋሻለህ? ለምን ትክዳለህ? ከመታሰርህ በፊት ለምን እውነታውን ታውን እንትን አትልም? እንደ ምን አስበህ ነው አሁን ዜዳንቺ ምንድነው የምትይው ለመጨረሻው አንተ ልጅ መርመር ተመልካችን በቃ እንደውም አይተህ ከሆነ ኮሜንት ላይ በጣም ልቤን የነፋው ኮሜንት አለ ታይ እኛም ክፉ ቃል ከምንናገር ምንም ከምንል ዲኤንኤ መርመርና እውነታውን ይወቅ እንደውም ከዚህች እብድ ጋር ከሚሆን አንተ ጋር ይሆን እያሉት ነው እኔ ብድነኛ አይደለ እራሳችሁ እሱ እያሳብዴ ነው እብድ የምሆነው እሺ ራሳቸው አሳብደው ሰውን እብድ ይላሉ እንዴት አላብት ይሄ ነገር በእናንተ ቢሆን ምን ትላላችሁ እንዴ ምን አስበው? ስለዚህ እኔ በአንተ የተነሳ እንድትሰደብ አልፈልግም። በቃ ልጅ አባቱን ማወቅ አለበት። አባትነትህን ብቻ መን እንጂ ካንተ ምንም ነገር አልፈልግም። በቃ ስለዚህ በቃ የመጨረሻው እንትን ዴኒ ነው። አዎ ዲኒ ይመርመር ነው። ምን አስበው ነው? መረጃ ነው እኮ የሚለው አሁን። መረጃ ከሌላት ለምንድን ነው እኔ እኮ ከማሳሰር በፊት ነው ላናግርህ ብለን ነው። እሺ፣ አንተ ሰው ብታሰር ምን ሆናለ? እኔ ብታሰር እኮ ምንም ባለው ነው የቀጥልህ። ህግ እኮ ዝም ብሎ አያስርም? የሆነ መረጃ ማስረጃ እጅሽ ላይ ይዞ በዚህ በዚህ መልኩ እንደዚህ እንደዚህ አድርጎ ብለሽ ነው። ብታሰር ብቻ አይደለም አደባባይ ተሰቅለህ ነው የምትገረመው። ነፍስን ካርክ ማለት ያው አጠፋህ ማለት ካጠፋህ ቁጥር ነው። እሺ አንዳንዴ በእናትሽ ቆም ብለሽ አስቢ፣ እንደ ሰው አስቢ። አንተስ ብቻ ብቻ ማለት ነው ነው በዚህ ሰዓት አታናግሪኝም ነበር፣ ያለውበትን ስለምታውቂ ማለት ከተረጋጋ ወደ ራሴ ከተመለስኩ በኋላ ብታወሪ ጥሩ ነበር። ግን የሆነ ለሰው ለሰው የምታዝኝ ነገር መስለሽ ጭራሽ እየጎዳሽ ነው። አሁንም ያለሽ ተጨማሪ ማለት ነው